በጣም አመሰግናለሁ። እሺ፣ የሆነ ፍራሽ ነገር ቢመጣላቸው ይሻላል። መለጣጠፍ ሳያንስ ጭራሽ ነይ ልትናገረኝ ነው አንቺ? ጭራሽ እኔ መናገር ፈልገሽ እንጂ ከጋሼ ጋር ምንም እንደማላደርግ ልቦናሽ ያውቀዋል። ቆርማኗ አይዞሽ አለሽ። ቆይ ለምን አታወኝም እ ቤት ውስጥ ስንት ነገር አለ አይደል? ለምንድን ነው አይናችሁ ቆይ ለምንድን ነው እስካሁን ቤት ያለሽው? ለማትጂ እዚህ የምቆየው ቤተሰብሽን ለማዳን ሰው ሁላችንም ሳትናጭድ ካደረግሽ በኋላ ከማን ምታደኛል? እሱን እንኳን አሁን አልነግርሽም። ምናልባት አልባት ይሄ ነገር ሲያልቅ ታመሰግኝናለሽ። ለእስካሁኑ በደልሽ ምግሪ ሲወድቅሽ ይቅርታል። ጥቂት ሸጭ እና አሻንቺ ወርጋ። ቆይ ሁላችሁም ለምንድን ነው ካለፈው ስህተታችሁ የማትማሩ? እቺ እርኩስ ከመጀመሪያውም አላማርችኝ ነበር። አረገዝሽ እንዴ? ምናደነገጥ እንደነገጥክ አይዞ። ባረግዝም ካንተ አይደለም የአንተ ቢሆንም የለሆኑ ነው ያድጋል። ማለት የማይመስል ነገር አትናገር። በቃ ልጁ ያንተ አይደለም ማለት አንቺ። ሆነ ያርግዝሻል። ምንድን ነው የሆነ የሰው ድምፅ የሰማን መስሎ። በተረፈ ልጅቷ የቤተክርስቲያን ሰው ነች። በብዛት ቤተክርስቲያን ነው የምትመላለሰው። ስለዚህ እየተከታተልካት እንደነበር አውቃለች ማለት ነው። ባረግዝ ደስተኛ ትሆናለ ማለት ነው። እንዴት ነው ማኑ ነው? አንቺ ልጅ አግኝቼ፣ እንዴት ነው ማኑ ነው? አይገርምም? እኔ እኮ በጣም ፈርቼ ነበር። ፍጥረቱ ዳግም ቤት ነው፣ ሜዲ ያለብህ። ግን ደግሞ ቶሎ ብለን ለቤተሰቦቹ ማሳወቅ ሳይሆን፣ ሳያድር ነው ዛሬውኑ ማሳወቃቸው። ግን ቆይ ምን ከዚህ በኋላ ምንስ ቢሉ ነው የሚሰማቸው ይመስልሻል? የልጄ እናት ለነሱ ብዬ በፍጹም እኔ

ዝናሽ አንድ ትክክል የሆነችው ነገር አምራንን መጠርጠር ነበር። እሷ እንደጠረጠረቻት ደግሞ በስተመጨረሻ ላይ ያው አምራን አሁን ላይ ጉዷ እየወጣ ነው ማለት ነው። በእርግጥ ዝናሽ አምራንን የጠረጠረቻት ለዚህ ቤት ምራት አትመጥንም፣ ዘሯ ማይታወቅም፣ ሀብታም አይደለችም በሚለው ነው እንጂ በዚህ ልክ ደግሞ ከሌላ ሰው ጋር ግንኙነት ይኖራታል ብላ አይደለም። ግን ደግሞ በስተመጨረሻ ላይ አሁን ላይ አምራን ቪዲዮ ተቀርጾ ጉዷ ወጥቷል ማለት ነው። ናሆም ደግሞ የሰማው ነገር በጣም አስደስቶታል። እሷን ወደ ህክምና ወስዶ እርጉዝ ነች መባሉን ከሰማ በኋላ የልጅ አባት ለሆኑ የሚለውን ነገር ለናትና ለአባቱ የምስራች ደስታውን ሊናግራቸው ወደ ቤት መጥቷል ማለት ነው። እዛ ጋ ደሞ ለይኩን ቪዲዮን አይቷል። ያው እሱም ቀደም ብሎ እንደዝናሽ ጠርጥሮ እሷን የሆነ ሰው እንዲከታተላት እናም ደግሞ እሷን ያዩበትን ቦታ ሁሉ በቪዲዮና በፎቶ አድርጎ እንዲልኩለት ቀጥሮ ነበርና የተቀጠረው ልጅም በትክክል በአግባብ እሷ ከኤርሚያስ ጋር የሆነ ግሮሰሪ ቁጭ ብላ ስታወራና እናም ደሞ መታጠቢያ ክፍል ሆና እርጉዝ እንደሆነችና እርግዝናዋ ደግሞ ከኤርሚያስ እንዳልሆነ አይዞ አትፍራ ያለው ያን ነገር ቪዲዮ ቀርጾ ለሌይኩን ልኳል ማለት ነው። ሌይኩን ደግሞ ይሄ ነገር በጣም ያናደደው አይዞ አታስብ ያረገዝኩት ካንተ አይደለም የሚለውን ነገር ሲሰማ ለካቺ ልጅ ሌላ ሰው ጋም ትሄዳለች የሚለው ነገር በጣም ስላበሳጨው እሱም አሁን ላይ ለዝናሽ እያላት ያለው አንቺ ኮ መጀመሪያውኑ አውቀሻት ነበር እኔ ነኝ እንጂ የታወርኩት ብሎ በጣም በንዴት ያየውን ቪዲዮ አሳይቷታል ማለት ነው። ግን ደግሞ ቪዲዮ ላይ የኤርሚያስ ፊት አይታይም እንጂ ድምፁ በትክክል ይሰማ ነበር። እነሱ ግን ያ ድምፅ አልመጣላቸውም። እዛ ጋ የኤርሚያስ አጠገባቸው አለ። ይሄ ድምፅ እኮ ያንተ ነው ካንተ ጋር ይመሳሰላል ብሎ አልጠረጠሩም። ግን እነሱ እዛ ጋር ያስደነገጣቸው የአምራን ጉድ አምራን እዛ ጋ የምታወራው ነገር ነው በጣም ያስደነገጣቸው ማለት ነው። እሷ መጀመሪያውኑም በጣም ፈርታ ነበር። ለናሆምም ስትነግሮ የነበረው በፊት ላይ እዛ ቤት እኖራለሁ ከተጋባም በኋላ እዛ ቤት ነው መኖሩ የምፈልገው ሌላ ቤት አንኖርም ስትለው ነበር። እና አሁን ደግሞ በተለይ ኤርሚያስ መጥቶ ዝናሽ እኮ አንቺን እንድከታተል ቀጥራኛለች ካላት በኋላ አሁን ላይ በጣም ፈርታለች ይመስላል። ከተጋባም በኋላ ራሱ እዛ ቤት መኖር አልፈልግም፣ ያንን ሀሳቤን ትቻለሁ፣ አንስቻለሁ ብላ ለናሆም ነግራለች። ትንሽ ማለት ነው። ናሆ መጀመሪያውንም ያ ነገር እንደማይሆን ነግሯታል። ከተጋባን በኋላ እዛ ቤት አንኖርም፣ ያ የቤተሰብ ቤት ነው፣ እኔና አንቺ የራሳችን ቤት እንዲኖረን እፈልጋለሁ ብሎ ነግሯት ነበር። ግን ደግሞ አሁን ላይ እሷ ባለችው፣ እሷ በነገረችው ሀሳብ ሌላ ቤት ይኖርናል ብሎ አሁን ላይ ደስታቸውን ለእናትና ለአባቱ ሊነግሩ ወደ ቤት መጥቷል። ማለት ነው። እነሱ ደግሞ ሲመጡ እዛ ጋር ዝናሽም ለይኩንም እሳት ለብሶ እሳት ጎርሶ ጠብቋታል። ማለት ነው። በእርግጥ አሁን እሷ እዛ ጋር በጥያቄ ቢያፋጥጧትና ልጁ የማን ነው ከማን ያረገሹ ቢሏት ራሱ አሁን እሷ እዛ ጋር ልትለው የምትችለው ከናሆም ያረገዝኩት ከሌላ ሰው አላረገዝኩም ልትል ትችላለች። እዛ ጋር ደግሞ ቪዲዮ ላይ የሆነ ሰው ፊቱ ባይታይም አይዞ ካንተ አላረገዝኩም አታስብ የምትለው ድምፅ አለና ያ ሰው ማን ነው? ለምንድነው ያን ሰው እንደዚህ ልትየ ቻልች? ከዛ ሰው ጋር ያለሽ ግንኙነት ምንድነው? ብሎ ያኔ አምራንም ማፋጠጣቸው አይቀርም። አምራን ካሁን በኋላ እዛ ቤት የመምጣት ቻንሷ በጣም ያበቃላት ይመስላል ማለት ነው። ከዚህ በኋላ ምን ብላ እንደምታሳምናቸውና ምን ብላ ደግሞ እዛ ቤት ምራት ሆና እንደምትገባ ባናቅም ማለት ነው። አሁን ዝናሽ በፊትም እሷን አትወዳትም፣ አልተመቸቻትም። ኤርሚያስ ራሱ መጥቶ ከአምራን ጋር በተስማማው መሰረት እዛ ጋር ልጅቷ በጣም ጨዋ ልጅ ነች፣ ቤትና መኪና አላት እናም ደግሞ የቤተ ክርስቲያን ልጅ ነች ብሎ ያንን ነገር ሲነግራት ዝናሽ አላመነቻትም። ምናልባት ሌላ ሰው ተከታተለ ይሆናል ወይ ደግሞ አንተ እየተከታተልካት እንደሆነ አውቃ ነው ልጅቷ ቤተ ክርስቲያን መመላለስ ያበዛችው ብላ እዛ ጋር ጠርጥራለች። ያ ነገር ራሱ ያልተዋጠላት ዝናሽ ደግሞ አሁን ደግሞ እዚ ጋር በማስረጃ ቪዲዮዎች ቀርቦላት እዛ ጋር አምራን የምታወራውን ነገር ሁሉንም አይታ መቼም እዛ ጋ አምራን ይቅርታ ብትጠይቃትና የሆነ ምክንያት ብትነግራት ራሱ መቼም እንደማትቀበላት ግልጽ ነው። አሁን እነሱ እዛ ጋር እንደዚህ ጠርጥናታል እንደዚህ ብሎ የሆነ ነገር ቢነግሩት ራሱ ናሆም የእነሱን ሀሳብ አይቀበልም። እዚህ ጋር በአምራን ፍቅር ስለታወረ ከእነሱ ጋር ላይስማማ ይችላል። አሁን እሷ ከዛ ቤት ልወጣ ስትወጣ ራሱ አብሯ ወጥቶ ወይ ደግሞ ሌላ ቦታ ልኑር ማለቱ አይቀርም። እሱ የአምራንን ጉድ እስካሁን አላወቀም። ከዚህ በፊት ከሱ ገንዘብ እየተቀበለች ለኤርሚያስ እንደምትሰጥና እሱን ደግሞ እንደማትፈልገው ለጊዜያዊ የገንዘብ ምንጫና እናም ደግሞ የሆነ ገንዘብ ያህል ካጠራቀመች ከሱ ወስዳ ከኤርሚያስ ጋር ተጋብታ መኖር እንደምትፈልግ ያንን ነገር ቢሰማ ምን ሊል እንደሚችል መገመት አያዳግትም። ግን አሁን ላይ አምራን ያረገዘችው የኤርሚያስ ልጅ እንደሆነ ግልጽ ነው ማለት ነው። እሷም እዛ ጋር መጀመሪያ ላይ ደንግጣለች። ያየችው ስሜት፣ አዲስ ስሜት ራሷ ላይ ማያቷ አስደንግጧት ነበር። ግን ደግሞ እዛ ጋር ለኤርሚያስም አልነገረችውም። አይዞ አታስብ፣ ልጁ ያንታ አይደለም እያለችው ነው። ያው እሷ ከናሆም ጋር ያላትን ህይወት ለመመስረት ወይ ደግሞ ልጁ የናሆም እንዲሆን ስለምትፈልግ እዚ ጋ የኤርሚያስ እንደሆነ ብታቅ ራሱ ለኤርሚያስም ቀደም ብላ ያንታ አይደለም፣ አይዞ አታስብ ብላዋለች ማለት ነው። ለናሆምም ሄዳ ስትነግሮ መጀመ ማስተማሪያ ላይ ፈርታ ነበር። በቀጥታ እንደዚህ አርግዣለሁ ብላ አልነገረችውም። እነዚህ ፔሬዴ ቀርተዋል፣ ሰሞኑን አዲስ ስሜት ራሴ ላይ እያየው ነው፣ እያመመኝ ነው እያለች ቀስ እያለች ነው እንጂ የነገረችው በአንዴ አርግዣለሁ ብላ አልነገረችውም ማለት ነው። ያ ማለት እሷ ራሱ ፈርታለች፣ እሷ ራሱ የሆነ ነገር ጠርጥራለች። ልጁ የኤርሚያስ እንደሆነ ስለምታውቅ እዛ ጋር ደግሞ ናሆም ያቅብኝ ይሆን እንዴ የሚለው ነገር ስላሳሰባት በቀጥታ ካንተ አርግዣለሁ አላለችውም ማለት ነው። እውነት አሁን እዛ ጋር ልጁ የናሆም እንደሆነ ሙሉ ለሙሉ እርግጠኛ ብቶ ኖሮ ይሄን ያክል አትፈራም ነበር። ይሄን ያክል ደግሞ እየተንተባተበች አንድ የፌሬ ቀርቷል እያለች ቀስ እያለች ነገሩን አትነግረው ነበር። የሱ እንደሆነ ካወቀች በሙሉ ኮንፊደንስ፣ ግን የኮካንታ እርግጃለሁ ብላ ያንን ነገር እርግጠኛ ሆና ትነግረው ነበር ማለት ነው። ኑሐሚንም መጀመሪያ ላይ እዛ ቤት ዝናሽና ኤሚ ሲያሰቃዩት ነበር። እሷ እዛ ቤት ለመቆየት የፈለገችው አባቷ ከሆስፒታል እንዲወጣና የሆነ መሻሻል እስኪያሳይ ድረስ ነበር። አሁን ደግሞ እያለች ባለችው መሰረት ከዛ ቤት መውጣት አልፈልግም፣ እዚህ ቤት መቆየት እፈልጋለሁ፣ የሆነ ማድረግ ያለብኝ ነገር አለ ብላ ለአባቷም ነግራለች፣ እዛ ጋር ለዝናሽም ነግራለች። እዚህ ቤት መቆየት የምፈልገው ያለው ያንቺን ቤተሰብ ለማዳን ነው። እናም ደግሞ ይሄ ነገር ካለፈ በኋላ ታመሰግኝኛለሽ ከዚህ በፊት ላደረሽብኝ ነገር ሁሉ እግሬ ላይ ወድቀሽ ይቅርታ ትጠይቅኛለሽ እያለቻት ነው ማለት ነው። ዝናሽ ደግሞ ነገሩ ምንም አልገባትም። አንቺ ምን አድርገሽ ነው የቤተሰባችንን ሰላም እየነሳሽ እንዴት አድርገሽ ነው ቤተሰባችንን የምታድኙ ደግሞ እስከማን ነው የምታድኝን እያለቻት ነው። የአሁን ውሃ ሚዛጋ ጉዳዩን አልነገረቻትም። ከምን ያንን ቤተሰብ እንደምትጠብቅ አልነገረቻትም። ግን ደግሞ እሷ ለማድረግ ያሰበችው አምራንን ከናሆም ለመለየት ነው። ያቺ ሴጣን የሆነች ልጅ ናሆም ላይ እንድትጫወት አልፈቅድም ብላ የአምራንን ጉድ ለናሆም እንዴት እንደምታሳውቅና እሷ እዛ ቤት መራቶና ወይ ደግሞ ናሆምን አግብታ እንዳትገባ ለማድረግ የሆነ ነገር እያስበች ነው። ግን ደግሞ በዚህ በአቋራጭ ራሱ ለይኩን ባደረገው የሆነ ሰው እሷን እንዲከታተላት ባደረገው መሰረት አሁን ላይ የአምራን ጉድ ወጥቷል ማለት ነው። አሁን ላይ የእሷ ጉድ ከወ እና ቤተሰቡ የሷን ጉድ ካወቀ የናሆም ብቻ ነው የሚቀረው። ናሆም ያው በፍቅር ታውሯል እዛ ጋር እነሱ ራሱ ቪዲዮውን ቢያሳያት ራሱ አምራ መቼም እሱ እንደሚወዳትና እንደሚያፈቅራት ታውቃለች። እሷ የምትለውን ነገር ስለሚያምናት የሆነ ነገር ብላ እሱን ማሳማን አያቅታትም። ያው እሱ ስለሚወዳትና ስለሚያፈቅራት ከቤተሰቡ ይልቅ አሁን ላይ እሷን ነው የሚያምናት ማለት ነው። ምናልባት ደግሞ ተረጋግቶ ወደ ራሱ ተመልሶ ቀስ ብሎ ነገሮችን ካጤነና የአምራን ጉድ ቀስ እያለ እያወቀ ከመጣ ነው እንጂ፣ አሁን ላይ ቪዲዮውን ቢያሳዩት ራሱ እነሱ ላያምናቸው ይችላል። የሆነ ነገር አድርገ ያደርጋችሁ ወይ ደግሞ የሆነ ምክንያት እሷ የምትፈጥርለት ቤተሰቡ የማያምነውን ምክንያት እሷ ትፈጥርለታለች እሱ ደግሞ ያንን ነገር ማመኑ አይቀርም ማለት ነው አሁን ላይ እንደውም በጣም ደስተኛ ሆኗል እሱ አርግዣለሁ ልጅ ምናም ስትለው በቃ እኔ የልጅ አባት ልሆን ነው የሚለው ነገር ከአሁኑ በጣም እያስደስተው ነው እና ደግሞ እንዲህ እየተደሰተ ያለ ሰው ልጅቷ ኮ ከአንተ አላረገዘችም ሌላ ጓደኛ አላት ከሌለ ሰው ጋር ነች ምናም ቢባል ራሱ ያንን ነገር ለማመን ጊዜ ይወስድበታል ማለት ነው ኤርሚያስም መቼም አሁን ያው እዛ ቤት የመቆየት ጊዜው ያለቀለት ይመስላል ወይ ደግሞ ያበቃለት ይመስላል ከአሁን በኋላ ቤት አይቆይም። ምናልባት አሁን እዛ ጋር እዛ ቪዲዮ ላይ የሱ ድምፅ አለ በሆነ መንገድ ደግሞ ደጋግሜ ሳወራቸው ያኔ ቪዲዮ ላይ የሰሙት ድምፅ አለ። የኔን ድምፅ ደግሞ ሲሰሙ ይሄ ድምጽ ከዛ ቪዲዮ ጋር ይመሳሰላል የሚለውን ነገር ሊጠረጥሩ ስለሚችሉ ምናልባት አሁን እሱ ከዛ ቤት ሊወጣ ይችላል። ምናልባት ደግሞ አምራንና እሱ ራሱ በዚህ ቪዲዮ ጉዳይ ሊጣሉ ይችላሉ። ያኔ አሁን እሱ የነገራት ሴትዮዋ እኔ አንቺን እንድከታተል ቀጠረችኝ፣ አዘዘችን ያላት እንጂ ሌላ ሰው ደግሞ አንቺን እየተከታተለ ነው አላላትም። እሷ አሁን እዛ ጋር ልትለው የምትችለው አንተነ እንደዚህ ያደረገኝ አንተነ አውቀ የሆነ ሰው አዘጋጅተ ፊት እንዳይታይ አድርገ እኔን እንዲቀርጹኝ አድርገ ያዋረድክኝ ብላ ያኔ ከሱ ጋር መጣላቱ አይቀርም። በፊትም ጠርጥራለች። ያኔ ሲገናኙ ለምንድን ነው እንደዚህ የተሸፋፈንከው፣ ለምንድን ነው መደበቅ የፈለግኩ ብላ ስትጠይቀው ምናልባት ሌላ ሰውም ሊኖር ይችላል ብሎ አላት እንጂ እዛ ጋ አሁን እሷ ምናልባት እሱ ሰው አዘጋጅቶ እሷ የምታወራውን ነገር እንዲቀርጹ ያደረጋት ሊመስላት ይችላል። በእርግጣውን እዛ ጋር የኤርሚያስ ፊት አልታየም። የሱ ፊት ተሸፋፍኗል። ልጁም የቀረጸው የሷን ፊት ብቻ ነው፣ ጎላ ብሎ እንዲታይ ያደረገው ማለት ነው። ይሄ ይሄ አሁን አምራን ኤርሚያስን እንድትጠራጠር ማድረጉ ማይቀር ነው ማለት ነው። እሷ አሁን እዛ ጋር አውቀን እንደዚህ ያደረገኝ አውቀ ነው ይሄን ነገር ያደረግኩ ብላ ከሱ ጋር መጣላቷ አይቀርም ማለት ነው። አሁን ላይ ነገሮች ቀስ እያሉን ቢሆን ወደፊት ከአንዳንድ ነገሮች ስንጠረጥር ኑሐሚን እና ናሆም አንድ ላይ መሆናቸው የማይቀር ነው ማለት ነው። እሷ መሆን እዛ ቤት መቆየት የፈለገችውና የሆነ እዛ ጋር ዝናሽ እያሰቃየቻት ዝናሽ እሷንም አባቷንም እንደዛ ሞራል የሚነካ ቃላቶችን እየተናገረቻት ያንን ሁሉ ችላ እዛ ቤት ያለችው ናሆም በጣም ንጹህ ልጅ ነው። በጣም የዋ ነው። እቺ ልጅ እሱ ላይ እየተጫወተች ነው ብላ ለ ነው እዛ ጋር መስዋዕት እየከፈለች ያለችው። ምናልባት አሁን ወደፊት ደግሞ ይሄ ነገር ከተረጋገጠና አምራን ከናሆም ጋር ያላት ነገር ካበቃላት ምናልባት ኑሐሚንና ናሆም አንድ ላይ መሆናቸው የማይቀር ነገር ነው ማለት ነው።